አሰላሙ ዓሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔጋ አልሐምድሊላ ረብልአለሚን። የዛሬ ውዶይን እንግዲህ የማሳያችሁ ይሆናል በኢትዮጵያ ኩሽና ማለት ነው። ከመጀመሪያ እስከ መጨረሻ ኢትዮጵያ መጥታችሁ በእናታችሁ ቤት የምታደርጉትን ነገር፣ በተለይ የገጠር ልጆች የሆናችሁ በጣም የሚደንቅና በጣም ትዝታ የሚፈጥርባችሁን ነገር የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። እንግዲህ እንደምታዩት እንጀራ እየጋገርኩኝ ነው። በነገራችን ላይ አጎቴ ቤት ነው ያለሁት እና ትንሽ ስራ ላግዛቸው መጥቼ ነው እና እንደምታዩት ያው እንጀራ እየጋገርኩኝ ነው። በነገራችን ላይ እንጀራ መጋገር እወዳለሁኝ። ምንድን ነው የማልወደው ሊጥ መብካት ላይ ሊጥ ከማቦካ ሁለት ባልዲ እንጀራ መጋግር እረፍት ነው ለእኔ ማለት ነው። ደስ ይለኛል። ደስ እያለኝ ነው የምገግረው እንጀራ ራሱ ማለት ነው። ግን አቡኪ ሲሉኝ፣ ሊጥ አቡኪ ሲሉኝ በቃ ቴንሽን ነው የምሆነው፣ ለምን እንደሆነ አላውቅም። እና ያጎቴ ልጅም አለች፣ እሷም እራሱ አትወድም ሊጥ ማቡካት፣ እና እንጀራ መጋግር ትወዳለች ብቻ እየጋገርን ነው እላችኋለሁኝ። ሁላችንም እየተጋገዝን እና ያው የኢትዮጵያ ኩሽና ይሄ ነው እንግዲህ። የመዳም ኩሽና ላሰለቻችሁ፣ የኢትዮጵያን ኩሽና ላሳያችሁ ብዬ ነው። የእናንተ ቤት እንኳን የእናንተ ቤት እንኳን እንደዚህ እንደ ገጠር ባይሆን ወደ ቤተሰብ ስትሄዱ የቤተሰቦቻችሁ ቤት ወይም ደግሞ የገጠር ልጆች ያደጋችሁበት ምናምን ነው እና እስኪ ላስታውሳችሁ። ትዝታ ጥሩ ነው፣ አንዳንድ ጊዜ በተለይ ውጭ ሀገር ላይ ሆነን እና በዚሁ አጋጣሚ ብታስታውሱ በጣም አሪፍ ነው። የነበራችሁበትን ማስታወሱ እንደገና ደስ ይላሉ፣ ውስጣችሁ ደስታ ይሰማዋልና፣ እስኪ ዛሬ ያሳያችኋለሁኝ እኔ በደንብ አድርጌ ማለት ነው ኢንሻአላ እንጀራ እየጋገርኩኝ ነው። እዚህ ጋር ያው ታውቃላችሁ፣ ገጠር ብዙ ጊዜ በኩበት ነው የሚጋገረው እና በጣም ዝም ብሎ አሁን እኛ ጋር እንጨት ስለምንቆሰቁስ ኩበት አናገኝም። በቃ እንትን ነው የሚለው ቶሎ ቶሎ አንድ ዱኝ አንድ ዱኝ ይላቸዋል። ግን ኩበት ከሆነ ቢያንስ እየጠፋ ራሱ በቃ ቀስ ብሎ ነው የሚነደው እና ውስጡ ራሱ አለ መቼም አይጠፋም። ፉሙ ማለት ነው። በጣም ነው እንትን የሚለው እያሰማ የሚሄደው እና ይህንን ይመስላል። እና ትናንትና በሰራሁት ቪዲዮ ላይ ደግሞ አንዳንድ እህቶች ለምን አታስረጃቸውም አንቺ፣ ከመማረር በፊት ብዙ ጊዜ ይፈጃል እንጂ የገጠር ቤተሰቦች የሆነ እንደዚህ ምናምን ስለ ዲን ጉዳይ ማስተማር አለብሽ፣ መናገር አለብሽ። ወላ አይሰማችም ጭራሽ ማሸነፍ አይደለም፣ አትችሉም አይደለም። ማሸነፍ ተውትና እና የምትናገሩት ንግግር እንኳን መጨረስ አትችሉም። በጣም ነው የሚቆጡት። እንዴ ገጠሩ እኮ ሁላ ጥልቆ ራሱ ያነሳሉ። ለሚያውቁት ለቤተሰባቸው ማለት ነው ለወንድም ለእህታቸው። እና በጣም ከባድ ነው። እኛ አገር ላይ ቻላ ይዘንልን አይደለም ምን ተራ ምንም አላቀው ትንት ዳኤዎች ከሌላ አገር መጥተው ከሌላ ሀገር መጥተው ዳዋ እናድርግ ብለው እንትን ሲሉ ዱላ እየተመዘዘባቸው ጥልቆ እየተመዘዘባቸው በፍራት፣ ከዛ ሀገር ወጥተው እየሄዱ ነው እና ዳዋ ማድረግ ራሱ አትችሉም፣ መናገር አትችሉም። እናንተ አሁን ያመጣችሁት ሃይማኖት ነው፣ አሁን ያመጣችሁት ዲን ነው። ይሄ አሁን ያመጣችሁት የአረብ እንትን ነው፣ አረብን ተከታይ ናችሁ እና የአረብ ስታይል ነው ምናምን ነው የሚሉት እንጂ በዲን ጉዳይ ምናምን ሃይማኖታቸው አዞን ምናምን የምናደርገው አይመስላቸውም። እና አላህ ሂዲ ይስጣቸው፣ ለሁላችንም አላህ ሂዲ ይስጠን፣ ቀጥተኛውን መንገድ ይምራን ነው እንጂ፣ በጣም ከባድ ነው ሁኔታው። ስትገቡ ታቁታላችሁ ሁላችሁም፣ ስትገቡ ታዩታላችሁ። ወላይ በተለይ እዚህ ገጠር አካባቢ ሊሞ ወልተኪ ምናምን ምናምን የሚባለው አካባቢ ላይ ወላሂ ግማሹ ቀብር የሚያመልከው ህዝብ ለብቻ ይገነጠላል። አሁን እያወቀ የመጣው በልጆቹ እየተማረ በዳዋ እንደዚህ ከቤተሰብ ምክር እየተደረገለት ያንን አምልኮ የተወ ሽርክ ነው መሆኑን ያወቀ እና ሽርኩን የተወ ከእነዚህኞቹ ጋራ አብሮ አይበላም፣ አይጠጣም፣ በሰርግም አይደበለቅም፣ በለቅሶም አይደበለቅም። እንደዛ ተብሎ ያው ተገልሎ ለብቻ ለሁለት ተከፍሎ ነው የሚኖሩ ማለት ነው። ገብቷችኋል። እና ይሄ ነገር በጣም ያሳስባል። የሚመክራቸው አቶ ዳዋ የሚያደርግላቸው አቶ እንዳይመስላችሁ ወላሂ ከሌላ ሀገር ድረስ እየመጡ ነው እንደዚህ እየተላኩም እንደዚህ ሂዱልን፣ እንደ አዋጅጉልን በዚህ በዚህ አካባቢ እየተባሉ ለዚህ ብቻ ብለው ፊሰቢልላህ እየመጡ ነበረ። ግን ያ ነገር አልተቻለም ላችኋለሁኝ። እንግዲህ አላህ ሁሉን ነገር ያስተካክለው እና ለማብራራት ፈልጌ ነው። ወደ ዛሬው ቪዲዮ ሲመለስ እንግዲህ ያው እዚህ ጋ ያው ገብስ እየተፈጨ ነው። ገብስ ለቡቅሬ ማለት ነው። ለቡቅሬ የሚደረግ ገብስ እየተፈጨ ነው። ይሄ ገብሱ ይፈጭና እንትን ላይ ይደረጋል። ከሊጡ ላይ ማለት ነው። ከእህሉ ሊጥ ላይ ይደረጋል። ድሮ ያው ገብስ አይገባበትም፣ ታውቃላችሁ። ቂጣ ሲጋገር የቡቅሬ ቂጣ ማለት ነው። እና እዚህ ጋ ቂጣው ተጋግረዋል። ገብስ ምናምን ይለወስበታል። ምሳሌ አሁን ከሊጡ ላይ ሊጡ ከተቦካ በኋላ የህሉ ሊጥ ይሄ ማለት ነው፣ እንደምታዩት ከላይ ደግሞ ገብስ ይደረግበታል። ገብስ ተደርጎ ነው የሚለወሰው። ገብቷቸዋል፣ የገብሱ ዱቄቱ ማለት ነው። ከዛ ይህንን የመሰለ የቡቅሬ ቂጣ ይጋገራል ማለት ነው። እንደ ሁሉም አደራረጉ ይለያያል። ባሻሮ፣ ገብስ፣ ኪኒቶ ብቻ ምናምን ግን አሁን እናጎቴ እንትን አለባቸውና ሳራ አጨዳ ጅጊ ማለት ነው። ለጅጊ ነው እያደረግን ያለ ነው። ይሄንን ላም አለቻቸው። እሷንም የሚያሳያቸው ይሆናል። አሁን እና ለላሚቱ ሳር እንዲታጨድ፣ ያ ደግሞ ለመኑ ማለት ነው። በጅጊ ነው የሚታጨደው። እና ለዛ ነው እንደዚህ የተደረገ ቂጣው ይጋገራል። ትንሽ አርር አርር እስከሚል ማለት ነው። ላሚቱ ደግሞ ይችን ትመስላለች። እና የእኔም ልጅ ያደገው እንግዲህ በዚች ላም ወተት ነው ማለት ነው። የአሜሪካ ላም ናት። እና እንደምታዩት ያውበቱም ገና አልተጠራረገም። ጧት ስለሆነ ይህንን ይመስላል። ኩበት ያው ኩበቱ ራሱ ጥቅም ነው፣ ትልቅ ጥቅም ማለት ነው። እንደዚህ የተደረደረ አልጋው ላይ ይሰቀላል፣ እንደዚህ ለራስ ለብቻ ተሰርቶለት ከዛ ይሄ አሁን አልተጠረገም። ይሄ ከግርግዳው ላይ ይለጠፋል፣ ሲደርቅ እየተነሳ እዛ መደርደሪያው ላይ ይደረጋል ማለት ነው፣ ኩበት ማስቀመጫው ላይ። ከዛ በቃ ስትጋግሩ አቤት የምን እንጨት ምንም የማያስፈልጋችሁም። ያው ሳር እንትን ሳር ነገር ጭድ ነገር ምናምን ስላለበት በጣም ነው እንትን የሚል የሚደርቀውና የሚነደው እና እዚህ ጋ ደግሞ ስትጋግረው ስላላሳየኋችሁ ብዬ ነው በነገራችን ላይ ፈርቸው ሳቱን ጋግሪ ስትለዩ እንኳን ራሱ መቅረብ ፈራሁኝ። በጣም ነው የሚገርፋችሁ። እና እሷ ግን አልፈራችውም እንደዚህ እያደረገች ትጋግረዋለች ቂጣውን። ይሄ እንግዲህ እንትን ካለ በኋላ ተቆራርጦ ነው የሚገባው። ያው ይሄን ነው እኔ የቀረጽኩት የቂጣውን አገጋገር ምናምን። ሌላውን ደግሞ ኢንሻአላህ ይዤላችሁ የመጣ ይሆናል። ያው ታቁታላችሁ ብዬ ነው ቂጣው ደግሞ ተገልብጧል። እዚህ ጋር አሁን ደግሞ በስከዚህኛው በቃ እንደዚህ አረር ይላል ማለት ነው። የቡቀሬ ቂጣ። ከዛ ቡቅሬው በዚህ በቂጣው የተሰራው በጣም ነው የሚጣፍጠው ከገብሱ ከተሰራው ማለት ነው። ገብስ አሻሮ። ከዛ ይሄኛው የቂጣው በጣም ነው የሚጣፍጠው። እንግዲህ ቡቀሬው ደርሶ ደግሞ የማሳያችሁ ይሆናል ማለት ነው። ይሄንን ይመስላል እንግዲህ የዛሬ ውሎ ሀገራችን እንዳስታወስኳችሁ ተስፋ አደርጋለሁ። እንደምትወዱ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እንግዲህ ያው መጣለሁኝ ጂጊውንም ምናምን የማሳያችሁ ይሆናል ማለት ነው። ኢንሻአላህ፣ አላህ ሰላማችሁን ያብዛልኝ፣ ሀገራችንን ሰላም ያድርገው። ሰላም ሲሆን ሁሉም ነገር የሚደረገውና፣ ኢንሻአላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ።